ምሳሌ መጽሐፍ ምሳሌ የሚለው ቃል በተለምዶ የሚያመለክተው ጥበብን የሚሰጥ አጭር በጣም ጥሩ አባባልን ሲሆን ይህ መጽሐፍ እንደነዚህ ያሉ ብዙ ምሳሌዎችን የያዘ ነው። ሁሉም ማለት ይቻላል በመጽሐፉ መሀል ባለው ክፍል ማለትም ከምዕራፍ አስር እስከ ሀያ ዘጠኝ ይገኛሉ። ነገር ግን በምሳሌ መጽሐፍ ውስጥ በተለይም በመጀመሪያ ከምዕራፍ አንድ እስከ ዘጠኝና መደምደሚያው ምዕራፍ ሰላሳ ና ሰላሳ አንድ ላይ ተጨማሪ ነገሮች አሉ። መጽሐፉ ከመግቢያ ጋር የተዘጋጀ ሲሆን ምዕራፍ አንድ ቁጥር አንድ እስከ ዘጠኝ ባለውና በመጀመሪያ ላይ ያለው ከንጉስ ሰለሞን ጋር ያገናኘዋል። በአንደኛ ነገስት ምዕራፍ ሶስት ላይ ያለውን ታሪክ ያስታውሱ። ሰለሞን እስራኤልን በጥሩ ሁኔታ ለመምራት የሚያስችለውን ጥበብ እንዲሰጠው እግዚአብሔርን ጠይቋል። እናም ሰለሞን በጥንቱ ዓለም እጅግ በጣም ጥበበኛ ሰው በመባል ይታወቅ ነበር። በአንደኛ ነገስት ምዕራፍ አራት ላይ በሺዎች የሚቆጠሩ ምሳሌዎችንና ግጥሞችን እንደጻፈ እንዲሁም ስለ እጽዋትና እንስሳት እውቀትን እንደሰበሰበ ተነግሮናል። ሰለሞን የእስራኤል የጥበብ ስነ ጽሁፍ ምንጭ ነበር። ስለዚህ በዚህ መጽሐፍ ውስጥ ያሉት ምሳሌዎች በሙሉ በእርሱ የተጻፉ ባይሆኑም የእስራኤል የጥበብ ባህል የጀመረው ግን ከእርሱ ነው። በመግቢያው ላይ መጽሐፉን በማንበብ እርሶም ጭምር ጥበብን ማግኘት እንደሚችሉ ይናገራል። ጥበብ ለአብዛኞቻችን እውቀት ማለት ነው። ክሆክማህ የተሰኘው የብራይስት ቃል ግን በአእምሮ ከማወቅ እጅግ የበለጠ ነገር ማለት ነው። ተግባርንም ያመለክታል። ስለዚህም ክህሎትን ወይም የተግባር እውቀትን ያስቡ። ለዚህም ነው በዘፀአት መጽሐፍ ውስጥ ምዕራፍ 31 ላይ በእስራኤል ውስጥ ያሉ የሥነ ጥበብና የእጅ ባለሙያዎች ከሆክማህ አላቸው የተባሉት። ስለዚህ የዚህ መጽሐፍ ዓላማ በእግዚአብሔር ዓለም ውስጥ በጥሩ ሁኔታ ለመኖር የተግባር ክህሎቶችን እንዲያዳብሩ መርዳት ነው። ይህ በመግቢያው ላይ ከሌላ ቁልፍ ሐሳብ ጋር ይገናኛል። እግዚአብሔርን መፍራት። በዚህ ስፍራ ያለው ፍርሃት ስለ ሽብር አይደለም ጤናማ ስለሆነ አክብሮት የሚናገር ሲሆን ይህም በፍጥረተ ዓለም ውስጥ ስላለኝ ስፍራ ለእግዚአብሔር የማቀርበው የአድንቆት ፍርሃት ነው። ይህም እኔ አምላክ እንዳልሆንኩና የራሴን የመልካምና የክፉ የትክክልና የስህተት ብይን መስጠት የማልችል ነኝ የሚል የሞራል አስተሳሰብ ነው። ይልቁንም በእግዚአብሔር ፊት ራሴን ዝቅ በማድረግ የእግዚአብሔርን የትክክልና የስህተትን ፍቺ መቀበል አለብኝ ይህን ማድረግ ለእኔ የማይመች ቢሆንም እንኳ ማለት ነው። ይህ መግቢያ ወደ መጽሐፉ የመጀመሪያ ዋና ክፍል ከምዕራፍ አንድ እስከ ዘጠኝ ወዳለው ይመራናል። ይህም አጫጭርና ባለ አንድ መስመር ምሳሌዎች ያሉት አይደለም። ይልቁንም እዚህ ላይ የምናገኘው ልጅ ጥበብን ሰምቶ እግዚአብሔርን መፍራት እንዲያዳብርና በዚያም እንዲመራ አባት ለልጁ የሚያደርጋቸውን አስር ንግግሮች ነው። ይህም ማለት በበጎነት በታማኝነትና በልግስና የተሞላ ሕይወት ሁሉም ወደ ስኬትና ሰላም ያመራሉ ማለት ነው። አባትየው ልጁን ስለ ስንፍና እና ክፋት እንዲሁም ራስ ወዳድነትና ትዕቢትን ስለሚፈጥሩ የሞኝነት ውሳኔዎች ያስጠነቅቀዋል። ሁሉም ወደ ጥፋትና ውርደት ያመራሉ። እናም ልጁ ጥበብን ፍለጋ እና እግዚአብሔርን መፍራት የሕይወቱ ትልቁ ግብ ሊያደርገው ይገባል። ይህ የአስተሳሰብ መንገድ የዚህን መጽሐፍ የሞራል አመክንዮ ይመሰርታል። እነዚህ የአባት ንግግሮች መጽሐፍ ቅዱሳዊ የጥበብ ስነ ጽሁፍ ምን እንደሆነና ከሌሎች የመጽሐፍ ቅዱስ ክፍሎች እንዴት እንደሚለይ ፍንጭ ይሰጡናል። እነዚህ መጽሐፍት በእግዚአብሔር ዓለም እንዴት በጥሩ ሁኔታ መኖር እንደሚቻል ይዳስሳሉ። ይሁን እንጂ ሙሴ በሲና ተራራ ለእስራኤል ከሰጣቸው ሕግ ጋር አንድ አይነት አይደለም። ለእግዚአብሔር ሕዝብ መለኮታዊ ንግግር ሆኖ ከሚቀርበው ትንቢት ጋር አንድ አይነት አይደለም። ይልቁንም የጥበብ ስነ ጽሁፍ እግዚአብሔርንም ሆነ ሌሎችን በሚያከብር መንገድ እንዴት መኖር እንደሚቻል የሚያሳይ በየትውልዱ ካሉ የእግዚአብሔር ሰዎች የተከማቸ ማስተዋል ነው። ታዲያ በመጽሐፈ ምሳሌ በኩል ሰዎች ስለ ጥበብ የተናገራቸው ነገሮች እንደ እግዚአብሔር ቃል ሆነው ለህዝቡ በአንድነት ቀርበዋል። ይህም ከምዕራፍ አንድ እስከ ዘጠኝ ባለው ክፍል ከሚያገኙት ሌላ ነገር ጋር የሚገናኙ ናቸው። ከጥበብ አራት ግጥሞች አሉ እዚህ ጋር ጥበብ በሴት የተመሰለች ስነ ግጥም ሆና የቀረበች ሲሆን በዚህም የሰው ልጅ ትኩረት እንዲሰጣትና እንዲፈልጋት የምትጣራ ተደርጋለች። ጥበብ በፍጥረተ ዓለሙ ውስጥ ተሸምኛለሁ ትላለች። ስለዚህም ሰዎች ጥበብ የተሞላበት ውሳኔ ሲያደርጉ በእርሷ እየተማመኑ ነው። አንድ ሰው ለጋስ ወይም ያወስቦ ንጽህናውን የሚጠብቅ ወይም ፍትህን አክባሪ ሆኖ ሲመለከቱ፣ ያ ሰው ከጥበብ እየቀዳ ነው ማለት ነው። እነዚህ የጥበብ ግጥሞች ፈጠራ የተሞሉ በእግዚአብሔር ስነ ምግባራዊ ፍጥረት ዓለም ውስጥ እንኖራለን የሚለውን አሳብ የሚቃኙ ሲሆኑ መልካምነትና ፍትህ ችላ የምንላቸው ቋሚ እውነታዎች ናቸው። ስለዚህም እግዚአብሔርን መፍራትና በጥበብ መኖር በአጽናፈ ዓለም ውስጥ መኖር ነው። እነዚህ